ዜና ይስጥልኝ። እንደምን አላችሁ? ዜና እናሰማለን። በቅድሚያ ማርስተ ዜና ትራምፕ ሶማሊያውያን ስደተኞች አሜሪካ ውስጥ እንዲኖሩ እንደማይፈልጉ ተናገሩ። ለሁለት መቶ ቀናት ብቻ አሜሪካንን በፕሬዝዳንት የመሩት ጄምስ ጋርፊልድ። በዩክሬንና ራሻ የሰላም ድርድር ቁልፍ ሚና የተጫወቱ የሚገኙት እነማን ናቸው ሲል ቢቢሲ ጠየቀ። ኦፌኮ በቀጣዩ ምርጫ ከመንግስትና ከታጣቂዎች የሚደርስ ጫና ላይ ፍራቻ እንዳለው ገለጸ። ከፌደራል መንግስት ለትግራይ ክልል የሚላከው በጀት ተቋርጧል ተባለ። ዜናውን በዝርዝር እናሰማለን። በዩክሬንና ራሻ የሰላም ድርድር ቁልፍ ሚና የሚጫወቱ ሰዎች ታወቁ። የዩክሬን ጦርነት ለማስቆም በሚደረገው ስምምነት ላይ የአሜሪካ ልዑካን ቡድን ከሩሲያ ፕሬዚዳንት ቭላድሚር ፑቲን ጋር ለመነጋገር ወደ ክሬምሊን አቅንተዋል። ጉዞው በዩክሬን ጉዳይ ላይ ስምምነት ላይ ለመድረስ በሁለት ሳምንታት ውስጥ ከፍተኛ የዲፕሎማሲ እንቅስቃሴ ውስጥ የቅርብ ጊዜው እርምጃ ነው ከሁለት ሳምንታት በፊት አሜሪካ ለሩሲያ አደላ እንደሆነ በሰፊው የተነገረን 28 ነጥብ ያለው የሰላም እቅድ ለኪየብ አቅርባለች ከዚያን ጊዜ ጀምሮ በጄኔቫና ፍሎሪዳ የአሜሪካ ዩክሬን ውይይት ተደርጓል ነገር ግን በውይይቱ ውስጥ የተሳተፉት ቁልፍ ተደራዳሪዎች የ39 ዓመቱ ድሪስኮል በተረክ ትንሹ የአሜሪካ ጦር ዋና ጸሐፊ እንዲሁም የምክትር ፕሬዚዳንቱ ጄዲ ቫንስ የቀድሞ የክፍል ጓደኛና የቅርብ አጋር ናቸው። የአሜሪካ የሰላም እቅዶች ሾልከው ከወጡ በኋላ ብዙም ሳይቆይ ባለፈው ወር በዩክሬን ዋና ከተማ ኪየቭ በተደረገ ልዑክ ውስጥ በድንገት ከተካተቱ በኋላም ጦርነቱን ለማስቆም በሚደረገው ድርድር ውስጥ ማዕከላዊ ሰው ሆነዋል። ትራምፕ ሶማሊያውያን ስደተኞች አሜሪካ ውስጥ እንዲኖሩ እንደማይፈልጉ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንደማይፈለጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ አለባቸው አሉ። አክለውም ከአሜሪካ ከፍተኛ ወታደራዊ ድጋፍ የምታገኘውና ከአልሸባብ ጋር ላስር ዓመታት በጦርነቱ የምትገኘው ሶማሊያ ጥሩ ያልሆነችው በምክንያት ነው ሲሉ ተናግረዋል። የሚኒ ሶታ ግዛት ባለስልጣናት እቅዱ ከምስራቅ አፍሪካዊቱ ሀገር የመጡ የሚመስሉ የአሜሪካ ዜጎችን ያለ አግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ አውግዘዋል። በጋራ ትዊን ሲቲስ የሚሉት ሚኒያፖሊስ እና ና ሴንት ፖል የተባሉት በዓለም ላይ ካሉት ትልልቅ የሶማሌ ማህበረሰቦች መገኛ መካከል ናቸው። ከተሞቹም በአሜሪካ ውስጥ ትልልቆቹ የሶማሌ ማህበረሰብ መገኛ ናቸው። ትራምፕ ማክሰኞ ዕለት ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት አስተያየት በሀገራችን እንዲኖሩ አልፈልግም። እውነት እነግራችኋለሁ። እሺ፣ አንድ ሰው እንዴ፣ ይህ ትክክለኛ አመለካከት አይደለም ሊሉ ይችላል። ግድ የለኝም፣ በሀገራችን እንዲኖሩ አልፈልግም ብለዋል። ሀገር ለመባል በማታበቀው ሶማሊያ ምንም የላቸውም፣ ምንም የላቸውም። እርስ በእርሳቸው እየተገዳደሉ ይኖራሉ፣ ምንም መዋቅር የለም ብለዋል ትራምፕም ከዚያም ለኮንግረስ ለመመረጥ የመጀመሪያ ሶማሊያ አሜሪካዊት ተወካይ የሆኑት ዲሞክራቷን ኢልሃንን ኦማርን ወደ መተቸት ዙረዋል። ሁልጊዜ እመለከታታለሁ ያሉት ትራምፕ ኢልሃን ኦማር ሁሉንም ሰው ትጠላለች እና ብቁ ያልሆነች ሰው እንደሆነች አስባለሁ ብለዋል። ኢልሃን በማህበራዊ ሚዲያ ላይ በእኔ ላይ ያለው አባዜ አስፈሪ ነው ብለዋል። በጣም የሚያስፈልገውን እርዳታ እንደማያገኝ ተስፋ አድርጋለሁ። የሀገሪቱ የስደተኞችና የጉኑ ተቋም የሆነው ኢሚግሬሽን ኤንድ ከስተምስ ኢንፎርስመንት አይስ በትራምፕ አስተዳደር በምንትያ ከተሞች ውስጥ ህጋዊ ያልሆነ የሶማሊያ ስደተኞች ኢላማ እንዲያደርጉ መመሪያ ተሰጥቷል ሲሉ እቅዱን የሚያውቁ ሰዎች ማክሰኞ ዕለት ለቢቢሲ የአሜሪካ አጋር ሲቪኤንስ ኒውስ ተናግረዋል። ባለስልጣናቱ እንዳሉት በዚህ ሳምንት ኦፕሬሽኑ ሲጀመር በመቶ የሚቆጠሩ ሰዎች ኢላማ እንደሚደረጉ ይጠበቃል። ስለታቀዱት ስራዎች አስተያየት ለመስጠት ፈቃደኛ ያልሆኑት አይሰን የሚቆጣጠረው የሀገር ውስጥ ደህንነት ይቅርታ መመሪያ ቃል አቀባይ ማንኛውም ሰው በዘር ላይ ተመስርቶ ኢላማ ይደረጋል መባሉን ክደዋል። በየቀኑ አይስ በመላ ሀገሪቱ ያሉትን ህጎች ያስፈጽማል ብለዋል። ረዳት ጻፊ ትሪሲያን ማክለውሊን። ኦፌኮ በቀጣዩ ምርጫ ከመንግስትና ከታጣቂዎች የሚደርስ ጫና ላይ ፍራቻ እንዳለው ገለጸ። ኦፌኮ ኦሮሚያ ክልል ያለው የጸጥታ ሁኔታና የፖለቲካ ምህዳሩ መጥበብ ለምርጫ የሚጋብዝ ስላልሆነ በአዲስ አበባ ብቻ ለመወዳደር መወሰኑን የፓርቲው ተቀዳሚ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና ለቢቢሲ ተናገሩ። ፕሮፌሰሩ ከቢቢሲ ጋር በነበራቸው ቆይታ የፖለቲካ ምህዳሩ መጥበብና አስተማማኝ ጸጥታ ለመኖር ብቻ ሳይሆን በኦሮሚያ የሚንቀሳቀሱ ታጣቂዎች እንዲወዳደር እንደማይፈልጉ ገልጸዋል። የኦፎኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ በምርጫ ቦርድ ሕግ መሰረት በተከታታይ ሁለት ምርጫዎችን ያልተሳተፈ ፓርቲ እንደሚሰረዝ ጠቅሰው በዚህም ምክንያት በአዲስ አበባ ብቻ ለመወዳደር መወሰናቸውን ተናግረዋል። አስር ያናነሱ ፓርቲዎች በጋራ በመሆን በተደጋጋሚ ምርጫ አስቸኳይ ሁኔታዎች እንዲፈጠር መንግስትን ምርጫ ቦርድን መጠየቃቸውን ያስታወሱ ፕሮፌሰር መረራ ብዙ የተሻሻለ ነገር የለም ብለዋል። ኦፌኮ ማክሰኞ ህዳር 23 2018 በወጣው ባወጣው መግለጫ ላይ በመጪው አጠቃላይ ምርጫ ምሳሌያዊና ስልታዊ ተሳትፎ የተሰኘ ስትራቴጂን በመከተል በአዲስ አበባ የምርጫ ክልሎች ላይ እና የደህንነት ሁኔታን በምርጫ ለመሳተፍ አስቻይ መሆኑን የስራ አስፈጻሚ ግምገማ በሚያጸድቃቸው የምርጫ ክልሎች ብቻ እጮች እንደሚያቀርብ ገልጸዋል። ከፌዴራል መንግስት ለትግራይ ክልል የሚላከው በጀት ተቋረጠ። ከፌዴራል መንግስት ለትግራይ ክልል የሚላከው በጀት ለሁለት ወራት አልተለቀቀም ሲሉ የትግራይ ፕላን ኮሚሽን ቢሮ ኃላፊ ወይዘሮ ሃንሳ ተክላይ ለቢቢሲ ትግርኛን ተናገሩ። ይህ የተሰማው ባለፉት ወራት በፌዴራል መንግስትና ህጋዊ እውቅና በተሰረዘበት በህወሓት መካከል ያለው ፖለቲካዊ ውጥረት ወደ ግጭት ሊያመራ ይችላል ተብሎ በሚሰጋበት ወቅት ነው። ወደ ክልሉ የሚገባው ነዳጅ በቂ ባለመሆኑ በአጠቃላይ ህዝባዊ እንቅስቃሴ ላይ ችግር ፈጥሯል ሲሉ ቢቢሲ ትግርኛ ያነጋግራቸው የክልሉ ባለስልጣናት ገልጸዋል። ከተቋረጡ በጀት መካከል 844 ሚሊዮን ብር የካፒታል በጀት መሆኑን የተናገሩት የክልሉ ፕላን ኮሚሽን ኃላፊ በተጨማሪም ከፌደራል መንግስትና በድጎማ የሚሰጥ እንዲሁም ከትግራይ ጦርነት በኋላ በየወሩ ይከፈል የነበረ ገንዘብ ይገኝበታል። በአጠቃላይ ለ2018 ዓ ም ለትግራይ የተመደበው 188 ቢሊዮን ብር ዓመታዊ በጀት ለ12 ወራት ተካፍሎ በየወሩ የሚላክ ሲሆን ነገር ግን ይህ ገንዘብ ከጥቅምት ወር ጀምሮ መቆሙን ኃላፊዋ ጨምረው ገልጸዋል። ወደ ትግራይ ክልል የሚላከው በጀት መቋረጡን በተመለከተ እስካሁን ከፌዴራል መንግስት የተሰጠ ይፋዊ ማብራሪያ የለም። ቢቢሲ ከገንዘብ ሚኒስቴር ምላሽ ለማግኘት ያደረገው ጥረትም አልተሳካም። ይህ በእንዲህ እንዳለ በአዲሱ የደሞዝ ማሻሻያ መሰረት ለመስከረም ወር 481 ሚሊዮን ብር ወደ ክልሉ የተላከ ቢሆንም ሰፊ ክፍተት በመኖሩ አዲሱ ጭማሪ ለመንግስት ሰራተኞች ሊከፈል አለመቻሉን ወይዘሮ ሃንሳ አስታውሰዋል። የሁለቱ ወራት አንድ ላይ የጥቅምት ወር ላይ ለመስጠት አቅደን ነበር። ሆኖም የጥቅምት ወር አልመጣም። አሁን ህዳር 23 ላይ ደርሰናል። ምንም አልተላከም ብለዋል። ከሶስት ልጆቿ ጋር ጎዳና ለመውጣት ተነስታ ታዋቂ ሳንስ የሆነችው ሴት በአውሮፓውያን 1990 ኢጆዋማ ኦቺጊቡ ሶስት ልጆቿና አንድ ሻንጣ ይዛ ከናይጄሪያ ለንደን ገባች። የተወለደችው ለንደን ነበር። ከ30 ዓመታት በኋላ ሶስት ልጆቹን ይዛ ወደ ለንደን ተመለሰች። ለንደን በገባች በጥቂት ሳምንታት ውስጥ ከልጆቹ ጋር ጎዳና ወጡም። ከጎዳና ህይወት ወጣ የና ፕሮቲክል ሳይንቲስት ሆናለች። ታሪኳ ፈተናዎችን ድል የመንሳትና የጀግንነት ነው። እጅዋማ ለንደን እንድትቆይ ወላጆቿ በስዋት ከፍለዋል። ወላጆቿ የሰጡኝ ስም መልካም መንገድ ማለት ነው። የዩናይትድ ኪንግደም ሁሉም ነገር ቀና እንዲሆንላቸው አስበው ነው ይህን ስም የሰጡኝ ትላለች። እናቷ ለንደን ስኩል ኦፍ ኢኮኖሚክስ ሲማሩ ነበር። አባቷ ደግሞ የኤሌክትሪካል ኢንጂነር ነበረ። ወላጆቿ ትምህርት ላይ ስለነበሩ በስኬት ከተማ ለሚኖሩ ልጆቿ አሳዳጊዎቿን ሰጠችን ምዕራብ አፍሪካውያን ወላጆች ልጆቻቸውና ለአሳዳጊዎች ሰጠው ትምህርታቸውን መቀጠላቸው የተለመደ ነው። ለአራት ዓመታት ከአሳዳጊዎቹ ጋር በፍቅር ኖረች። ከዚያም አባቷ ወሰዷት። አሳዳጌን አክስቴት ፓት ነበር የምላት አባቴ ከአክስቴታ ፓት ወሰደኝ ከእናቴ ጋር ተለያይቶ ከሌላ ሴት ጋር ይኖር ነበረ ስትል ታስታውሳለችን የእንጀራ እናቷ የትውልድ እናቷ ለመሆኗን ያወቀችው አስር ዓመት ሲሞላት ነበረ። ወላጅ እናቷም የተዋወቀችው በ13 ዓመቷ ነበረ። ስታገኘኝ በጣም ደስተኛ ሆና ነበር፣ ፈርታም ነበር። ስንተቃቀፍ ተንቀጠቀጠች። ለእኔ እንግዳ ሰው ነበረች፣ ግን ውብ ቅዳሜና እሑድ አሳለፍን በማለት ታስታውሳለች። ናይጄሪያ እንደተመለሰች በፀሐይ አላልጅ ምክንያት ከቤት መውጣት አልቻለችም። እንጂማ በናይጄሪያ ትምህርት ቀጥለች። ነገሮች ቀላል ግን ሊሆኑላት አልቻሉም። ሁለተኛ ዲግሪ ከጨረሰች በኋላ አግብታ ሶስት ልጆች ወለደች። ከዚያም ወደ ዩኬ ተመለሰች። ህልሟ ሳይንቲስት መሆን ነበረ። የናይጄሪያ ሆና ይህን ህልም ለማሳካት ጠላል አልሆነም። ከሰዎች ጸጉር በአንድ ሺህ በሚያንሱ ጥቃቅን ቅንጣቶች አማካኝነት ለሰዎች መድኃኒት መስጠት ላይ ያተኮረውን ጥናቷን እያካሄደች ነበረ። ተሳካላትንም ሙሉውን ከቢቢሲ ታገኙታላችሁ። ክቡራት ተመልካቾቻችንና አድማጮቻችን ቻናሌን ላይክ ሸር ስለምታደርጉ ከልብ አመሰግናለሁ። ይህ የተከዜት